ቆንጆ ቆንጆ ነገር ተቆንጆ ነገር እሺ፣ ልጀምር። በጣም ቆንጆ ጆሮ አለሽ። የፍቅርም ቤት ጓዴ የትዳር የልብ ሰው ኤልዳና በቀለ ባላለው የጋምቤላ ነው። የአይዶል ተወዳዳሪ ነኝ። ተወልጄ ያደግኩት እዚሁ ነው፣ ጋምቤላ እዚሁ ነው የተማርኩት። አሁን አስራ ሁለተኛ ክፍል ነኝ። ሙዚቃ የጀመርኩት ስምንተኛ ክፍል ላይ ነው ሚኒ ሚዲያ ውስጥ ሰራ ነበር ከልጆች ጋር አንድ ላይ አጋጣሚ ማዕከል አለና ወጣቶች ማዕከል እዚ እና ብዙ መድረኮች ላይ ምናምን ወጣቶች ይሰራሉ እዛና እንድመጣ ምናምን ተጋብዤ ነው ሙዚቃ የጀመርኩት፣ እንጂ እንዲሁ ዝም ብዬ ነበረ። ቤት ምዘት ነው ከደጂ የፍቅር ሌባ ነው የመውደድ የፍቅር ሌባ መንገድ ልቤን ይዞት አልከ መንገድ አልከ ሰው በዳኛ ጠበቃ ሚለኝ ከፍቅራችን በቀር የለኝ ሚዳኝ እማይ ከሌለበት ጭር ካለው ሰፈር ልቤ ኮበለለ ከሱ ጋር በመክረ